ኑሯ ከወደ አሜሪካ ነው። የትውልድ ሀገሯን አፈር ከረገጠች 15 ዓመታትን አስቆጥራለች። ባለታሪካችን ፍሬ ህይወት ፈይሳ የተራራቁና የተነፋፈቁ የሚገናኙበት የኢሬቻ በዓል ላይ ከቤተሰቦቿ ጋር ታድማለች። እንደዚህ አይነት በዓል ላይ የመገኘት የአመታት ምኞቷ ዛሬ ላይ በመሳካቱም ደስታዋን ገልጻለች። ከ15 ዓመት በኋላ ስመጣ ልጆቼን ይዤ ባህላቸውን ኢትዮጵያ ምን እንደምትመስል ለማሳየት ነው የመጣ ነው። ከአስራአምስት አመት በኋላ ስንመጣ ግን አገሯ ተቀይራ እሬቻ ፊንፊኔ አዲስ አበባ አልነበረም። አዲስ አበባ ላይ ተደርጎ ይህም በማየቴ በጣም ትልቅ ደስታ ይሰማኛል። ባህሌን በማየቴ በጣም ደስተኛ ነኝ። ጥሩ ባህል ነው። እዚህ ሁሉም ነገር ያምራል። አዲስ አበባም ለወይዘሮ ፍሬዮትና ቤተሰቦቿ ድሮ እንደሚያውቋት ሆና አልጠበቀቻቸውም። ሶጣና አሁን ያለው የተለያየ አይነት ስሜት ነው ያለው በዛን ወቅት ስወጣ ጥሩ ነገር ላይ አልነበረም። አዲስ አበባ ተለውጣ በማየቴ በጣም ደስተኛ ነኝ። 17 ዓመቴ ነው እሬቻ ላይ የተሳተፍኩት እዚህ ሲመጣ፣ በዛን ጊዜ አዲስ አበባ ላይ አልነበረም። እዚህ ከተማ ላይ እንደዚህ ማየቴ በጣም ደስ ብሎኛል። ልጆቹን ደግሞ ባህላቸውን እና ይሄ ለእሬቻ ብዬ ነው ይዤ የመጣሁት እና በጣም ደስ ይላል። ልዩነት አለ። ገና ገና አዲስ ነኝ፣ ብዙም ያላየው ነገሮች አሉ ለውጥማ እንደዚህ ሲያይ ብዙ ነገር ይታያል። ከኢትዮጵያ ከሁሉም አቅጣጫዎች እስከ ባህር ማዶ በአንድ ቦታ የሚያሰባስበው እሬቻ የኪነጥበብ ሰዎችም ጭምር የተሳተፉበት ነው። በሆረ ፊንፊኔ የእሬቻ በዓል ከተሳተፉት ታዋቂ ሰዎች መካከልም ለ20 ዓመታት በተከታታይ ለአርማጭ ሲደርስ እንደነበር የሚጠቀሰው የአባጃምቦ ተከታታይ የሬዲዮ ድራማ ውስጥ በትወና የምትታወቀው አበበቻ ጀማ አንዷ ናት። በዓሉ ከተሰራው የመሰረተ ልማት ጋር ተዳምሮ ለከተማዋ ልዩ ውበት ከማላበሱ በተጨማሪ በዓሉን በአንድነት በፍቅርና በደስታ ማክበራቸውን ትናገራለች አርቲስቷ። በዓሉ በጣም በጣም በጣም ደስ ይላል። በጣም ያምራል። የዘንድሮ ደግሞ ለየት ያለ ነው። በጣም ደስ ይላል። ከመብራቱ ጋራ ደስታችን ደግሞ እጥፍ ነው። የኢሬቻ በዓል አከባበር ከአመት አመት ውበቱ እያማረና እየፈካ እንደሚገኝ ምልከታዋን ያጋራችው አርቲስቷ የአዲስ አበባ ከተማ የኮሪደር ልማትን ስትመለከት እንደተደነቀችም ገልጻለች። በጣም በጣም እኔ አንዳንድ ጊዜ ሳየው እዚህ አይደለም ውጭ ያለው ይመስለኛል። ለምን ከውጭው የበለጠ ራሱ በልጧል። ኮሪደሩ፣ መብራቱ፣ የተለያየ ትርኢቱ ሲታይ የነበረው ትናንት ጀለቡልቲ ላይ ሁሉ ነገሩ ምን ብዬ ልንገርህ፣ በጣም ልዩ አሁን አለች አዲስ አበባ እንደ ስሟ ለየት ትብላለች። ፊንፊኔ በጣም በጣም በጣም ትመቻለች። ከድሮ ይበ በበአሉ ከታደሙ የኪነ ጥበብ ሰዎች መካከል ደግሞ ሌላኛው ዲሽታጊና ወይም አርቲስት ታሪኩ ጋንጊሴ ነው። የሬቻ በዓል ፍቅርና አንድነት የተንጸባረቀበት መሆኑን ገልጿል። በጣም ደስ ብሎኛል። ሬቻ በዓል ሲያከብር በጣም ደስ ብሎኛል። በኔ ላይ ያየሁትን ፍቅር ደግሞ በጣም የሚገርም ነው ያው የእሬቻ በዓል ደግሞ ስለ ፍቅር ነው የሚያስተምረው። ይህንን የሀገር የሰላምና የአብሮነት ተምሳሌት የሆነውን የእሬቻ በዓል ለመጪው ትውልድ ማስቀጠል እንደሚገባም አርቲስቱ ተናግሯል። እኛም ደግሞ ይዘን ማስቀጠል አለብን። ለሀገርና ለሕዝብ፣ ለምድሪቱ ከእግዚአብሔር ጋር የሚያገናኘንን ጸሎት መቀጠል አለብን። የትኛውም የኢትዮጵያ ባህል በእንዲህ አይነት እንደ እሬቻ የሚከበሩ ባህሎች ሁሉ ይህንም ነው የአንችም ነው የሁሉም ነው